ለሁለት ዓመታት በሰሜን ኢትዮጵያ በዘለቀው ጦርነት በፕሪቶሪያ ስምምነት ማሳረጊያውን ሲያደርግ በትግራይ ክልል አንጻራዊ ሰላም እንዲሰፍን አስችሏል። ነገር ግን የህወሓት አንደኛው ክንፍ የፕሪቶሪያው ስምምነት ተግባራዊ እንዲደረግ የበኩሉን ከመወጣት ይልቅ ህገወጥ ጉባኤ በማድረጉ ምክንያትና በሌሎች ፖለቲካዊ ችግሮች ምክንያት ህጋዊ ፓርቲነቱንም እንዲያጣ ምክንያት ሆነ። ብዙ ጊዜ ህወሓት እንዲድን ይሄ ማለት በሪፎርም ህዝቡ የሚፈልገው ነገር አሻሽሎ አሁን ያለንበት የዓለም ሁኔታም ያገናዘበ ሪፎርም አድርጎ ታሪኩንም አስጠብቆ ስሙንም አስጠብቆ እንዲቀጥል ጥረት አድርገናል ግን አልተቻለም። አዲስ ፓርቲን መስረት ብለን ያው ዴሞክራሲያዊ ስምረት ትግራይ ወይም ስምረት የሚል ፓርቲ ተቋቁመዋል ወይም ተመስርተዋል። የፕሪቶሪያው ስምምነትን ተከትሎ በ2017 ግንቦት ወር ላይ ለተመሰረተውና ጥቅምት አጋማሽ ላይ የምስራች ጉባኤው ላካሄደው የትግራይ ዴሞክራሲያዊ ስምረት ፓርቲ እንዲወለድ አስተዋጽኦ አድርጓል። ፕሪቶሪያው ሰላም ስምምነትን እንዲፈረም ያደረጉ አካላት የፌዴራልም ከትግራይን ወክሎ የሄዱ አካላት ምስጋና ይገባቸዋል። የትግራይን ሕዝብም ታድገዋል። በአጠቃላይ ኢትዮጵያን ከትርምስና ከጥፋት ታድገዋል። ሰው ይህንን የፕሪቶሪያ ሰላም ስምምነት የማይቀበል ኃይሎች አሉ። እኛ የሰላም ፕሪቶሪያ ስምምነት ተቀብለን እሱን በማስፈጸም ብቻ ነው የትግራይን ጥቅም ማስጠበቅ የምንችለው እንደ ሀገርም በሰላም መኖር የምንችለው ብለን የምናምንን የስምረት ፓርቲ መመስረት ከዚሁ ጋር የሚገናኝ የታሪክ ዳራም አለው። በክልሉ የደረሰውን ሁለንተናዊ ችግርን ለመፍታት ወቅታዊ ሁኔታን በማገናዘብ ህዝቡ የሚያስፈልገውን ቅድሚያ መስጠት ደግሞ ስምረት ፓርቲ ቀዳሚ አጀንዳውን አድርጓል። ፕራግማቲክ የሊበራሊዝም በሚል መርህ ይዘው ነው የመጣው። እሱ ማለት ምን ማለት ነው? የሀገሪቱ ተጨባጭ ሁኔታ ወይ የክልሉ ተጨባጭ ሁኔታዎች እያየ ለወደፊት መሰራት ያለባቸው ነገሮችን ከማህበረሰቡ ጋር እየተዋያየ የሚሰራቸው ስራዎች ናቸውና ይህን አመራጭ ይዘን ነው የመጣነው። ክልሉ እናውቀዋለን ክሉና ቀለም ብቻ ብለን የፈለገነው ስራ መስራት አይደለም። ማህበረሰቡ ጋር ጠንካራ ያለ ምክክር ስርዓት ያስፈልገዋል። ምክክር እናረጋለን። በአሳስም በድርጊት ማቆሰን ነው። ማህበረሰብ መካስ አለብን። መካስ ካለብን ደግሞ ያለበትን ሁኔታ ማጥና መቻል አለም። ለዛን ፕራግማቲዝም ምን ነው ወይ? ሁኔታን በትክክል ተገንዘበን ያለውን ችግር አውቀን አውቀን ብቻ አይደለም፣ ተገንዘብ በደም ተገንዘበን መስጠት ያለብን ነው የሚሆነው። በትግራይ ክልል ተግባራዊ እንዲደረግ የፕሪቶሪያው ስምምነት ካስቀመጣቸው ቅድመ ሁኔታዎች መካከል በሕዝብ ድምፅ የተመረጠ መንግስትን መቀበል ተፈናቃዮችን ወደ ቀያቸው መመለስና የታጠቁ ኃይሎችን ትጥቅ በማስፈታት በመልሶ ማቋቋም ወይም በዲዲአር ተግባራዊ ማድረግን ያካትታል። የትግራይ ክልል ህዝብ የሚያነሳቸውን ጥያቄዎችም በሰላማዊ መንገድ ህገ መንግስቱ በሚፈቅደው መሰረት ምላሽ እንዲሰጣቸውም ከፌዴራል መንግስትና ከሌሎች አካላት ጋር በመሆን ለመስራት ስምረት ፓርቲ ዝግጁ መሆኑን ያነሳሉ። ትግራይ የኢትዮጵያ አንድ አካል ነው። እንደ ማንኛውም ኢትዮጵያ ውስጥ ያለው ክልል ማግኘት ያለበት ጥቅም፣ ማግኘት ያለበት ክብር፣ ማግኘት ያለበት ውክልና ፌዴራል ላይ ማግኘት አለበት። ይህንን መደረግ ካለበት ኢትዮጵያ ውስጥ አንድ መከላከያ ኃይል ብቻ ይኖራል የሚል የፕሪቶሪያ ስምምነት በዛ መሰረት ዲዲአር ተፈጽሞ ለትግራይ ክልል የሚያስፈልጋትን የጸጥታ ኃይል እንዲኖራት ይደረጋል። የፖሊስ የአድማ ብተና፣ የቪአይፒ ጥበቃ፣ የሚሊሻ እና ሌሎች የሴኩሪቲ አፓራተስ እንዲኖራት ይደረጋል። አስፈላጊና በቂ የሆነ ሁኔታ ወደ ኋላ ላለ መመለስ መግባባት ያስፈልጋል። መረዳዳትን ያስፈልጋል። ከዛ ደግሞ የቆሰለው ማህበረሰብን በዲዲአርሚ እና የዲዲአር ስራዎች መሰራት ካለባቸው በትክክል መሰራት መቻል አለባቸው። ክልሉ ሉዓላዊነት መከበር አለበት፣ በትክክል መከበር አለበት። ተፈናቃዮች መመለስ አለባቸው። ዲግኒታቸውን የራሳቸው ስብና ጠብቆ መመለስ መቻል አለባቸው። አንዳንዱ የተጀመሩ ነገሮች ሊኖሩ ይችላሉ፣ ግን በሚያስፈልገው መልኩ ወይም በሚገባው መልኩ አልተገበር ናቸው። እነኛ መተግበር ደግሞ ግዴታ አለብን። ነፍጥ በማንገብ የሚደረግ ማንኛውም እንቅስቃሴ ከጥቅሙ ጉዳቱ የሚያመዝን በመሆኑ ሰላማዊ የፖለቲካ አማራጭን በመጠቀም የሀገር ልማትንና ሰላምን ማስጠበቅ ይገባል። ኢትዮጵያ ውስጥ የሚያስፈልገን እና የሚበጀን ሰላማዊ ፖለቲካዊ ትግል ብቻ ነው። የትጥቅ ትግል እስካሁን የኢትዮጵያ ታሪክ ብናየው ሁሉም በጦርነትና በነፍጥ የመጣንበት ታሪክ በሙሉ አውዳሚ አጥፊና ኋላቀርነትን የሚያሳይ ሆኖ ተመዝግበዋል። አሁንም ከሰላማዊ ትግል ውጪ ያሉ የሚንቀሳቀሱ ኃይላትን የትም ቦታ ያሉ ሰላማዊ መንገድ ብቻ እንዲመርጡ፣ ህዝቡን በሰላም እንዲኖር በሰላም ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሶ ስራውን እንዲሰራ፣ ኢኮኖሚም እንዲያንቀሳቀስ ለማድረግ በቂ የሆነ ምቹ የሆነ የደህንነትና የሴኩሪቲ ሁኔታ ሊኖር ይገባል። የፌዴራል መንግስትም የክልላት መንግስትም ይህንን ማስፈጸም አለባቸው። በሰላም ብቻ ተንቀሳቅሰን ሀገራችንን እናሳድግ ህዝባችንን እናሳድግ። የሚላለኝ ማህበረሰቡ የሚፈልገው ደግሞ ልማት ነው። ሰላም ከሌለ ልማት አይኖርም። መቃቃሪ ያለ ሳንታረቅ ሳንስተካከል ወደ ልማት መግባት አንችልም። ለምን ለአልሚው ማህበረሰቡ ነውና የክልል ውስጥ ያሉ ሰዎች እንደ ሲነር ሰዎችንም ኃላፊነት አሁን ኃላፊነት እየተሸከምን አደለ። ኃላፊነት ስንሸከም ደግሞ እነኚህን በተፈለገው አካል ማለት ነው። ፒስፉሊ ሰላም በሆነ መንገድ ተባብረይ ከእናንተ ጋር ተባብረይ መስራት አለብኝ ከሚለው አካል ጋርም ተባብረን መስራት እንችላለን ነው። ለምን መጣላት መፎካከር የት እንዳደረሰ እናውቃለን። ስለዚህ እነኝ ነገሮች ለማስከድ መግባባትን ያስፈልጋል መረዳዳትን ያስፈልጋል የችግሮቹ ደብዝ ማለት ጥልቀትን ማወቅ ያስፈልጋል የማህበረሰቡን ቁስል ማከም ያስፈልጋል። ብይሻለ እነኝ ነገሮች ካረ ግን ማህበረሰቡ ራስ ኮ ነው የሚሄደው። ምስ ኮ ነው የሚታረቀውንም ያስታረቀው ምስ ነው እነሱን ማድመጣ መቻል አለብን። ስምረት ፓርቲ በሰባተኛው ሀገር አቀፍ ምርጫ ለመሳተፍ የሚያስችለውን ዝግጅት ከወዲሁ እያደረገ ነው።